ስድስት ፓክ ያለው ተክለው ሰውነቱ አሪፍ የሚባሉ ሰዎችን አይተህ ታውቃለህ እና እነሱ እዚያ እንዴት እንደደረሱ እያሰላሰክ ይሆናል። ምናልባት ጥቂት የአካል ብቃት እንቅስቃሴዎችን ሞክራል፣ በመቶዎች የሚቆጠሩ ሲታፖችን ሰርታል፣ ወይም ለጥቂት ሳምንታት ጥብቅ አመጋገብን ተከትለ ሊሆን ይችላል። ነገር ግን ፓክ የሚባል ነገር በጭራሽ አልታየህም። አይዞ ብቻህን አይደለም። ስድስት ፓክ ለማውጣት የሚደረገውን ጉዞ በተሳሳተ መንገድ ተራምደዋል። ዛሬ ግን በተቻለ መጠን በጣም ታማኝና ተግባሪ በሆነ መንገድ ሲክስ ፓክ እንዴት ማግኘት እንደሚችሉ በጥልቀት እናያለን። እስከዚያው ድረስ ግን የሰብስክራይብ እና የደውል ምልክቷን መጫን አይርሱ። ሲክስ ፓክ ማግኘት ማለት ሲታፕ መስራት ማለት አይደለም። እንደውም የስብ ብክነትን፣ የተመጣጠነ ምግብንና ትክክለኛ የሆድ ሳይንስን ሳይረዱ ፓክ ልምምዶችን ማድረግ የሚያንጠባጠብ ባልዲ ውስጥ ውሃ ለመሙላት እንደመሞከር ነው። ስለዚህ ስለ ስፖርታዊ እንቅስቃሴዎች ከመናገራችን በፊት በጣም አስፈላጊ ከሆነው ክፍል እንጀምር። ፓክ ወይም የሆድ ቅርጽ በመጀመሪያ እንዴት ነው የሚታየው? ሁሉም ሰው የሆድ ጥንቻዎች አሉት። እነሱ የማይታዩበት ምክንያት ብዙውን ጊዜ በሰውነት ስብ ምክንያት ነው። ጠንካራ የሆድ ጡንቻ ሊኖርክ ይችላል፣ ነገር ግን በላዩ ላይ የተቀመጠ የስብ ሽፋን ካለ እነዚያ ጡንቻዎች አይታዩም። ስለዚህ ሲክስ ፓክ ለማግኘት የመጀመሪያው እውነተኛ እርምጃ የሰውነት ስብን መቀነስ ነው። ያ ማለት በሆዶ አካባቢ ብቻ ሳይሆን በመላ ሰውነቱ ውስጥ ስብን ማጣት ማለት ነው። ሌሎች ሰዎች እንደሚሉት ሆድን ለይቶ ስም መቀነስ አይቻልም። ሰውነቱ በመጀመሪያና በመጨረሻ ስብን የት እንደሚያቃጥል ይወሰናል። እርሶ ያንን መቆጣጠር አይችሉም። እርሶ መቆጣጠር የሚችሉት አጠቃላይ የሰውነት ስብጥር ነው። የስብ መጥፋትም የሚመጣው በዚህ ዘዴ ነው። ስብን ለማጣት ሰውነቱ በካሊን ሬትሮት ውስጥ መሆን አለበት። ይህ ማለት እርሶ ከሚጠቀሙት በላይ ካሎሪዎችን ማቃጠል ያስፈልጎታል። ይህ ማለት መራ ወይም ከፍተኛ አመጋገብ ማድረግ ማለት አይደለም። ሆን ተብሎ መብላት የሚበሉትን መከታተልና ቀስ በቀስ ስብን እየጣሉ የምግብ ፕሮግራሞችን እየደገፉ መሆን ማረጋገጥ ማለት ነው። ብዙ ሰዎች በሳምንት ግማሽ ኪሎ አካባቢ ለማጣት በቀን ከ500 እስከ 700 የካሎሪ እጥረት ያስፈልጋቸዋል። ፈጣን ላይመስል ይችላል፣ ግን ዘላቂና ደህንነቱ የተጠበቀ ነው እና ከሁሉም በላይ ስብ በሚፈስበት ጊዜ ጡንቻን ለመያዝ ይረዳል። አሁን ስለ ምግብ እንነጋገር፣ ምክንያቱም ብዙ ሰዎች የሚያልፉት ወይም የሚወድቁት እዚህ ስቴፕ ላይ ነው። በሁሉም አንግል ፍጹም የሆነ የምግብ እቅድ አያስፈልገዎትም። ወጥነት፣ ሚዛንና ተግጻጽ ያስፈልገዎታል። በፕሮቲን ይጀምሩ። ዘንበል ያለ ጡንቻን ለመጠበቅ እና ረሃብን ለመቆጣጠር ፕሮቲን በጣም አስፈላጊ ማክሮ ንጥረ ነገር ነው። ጥግብ እንዲሉ ያደርጋል፣ ማገገምን ይደግፋል፣ እና ስም በሚጠፋበት ጊዜ ጡንቻው ሳይጠፋ እንዲይዙት ያግዞታል። በእያንዳንዱ ምግብ ቺክን፣ አሳ፣ እንቁላል፣ ምስር ወይም ፕሮቲን ሼክ ውስጥ የፕሮቲን ምንጭን ለማካተት ዓላማ ያድርጉ። በመቀጠል ምግቦቹ በሙሉ ምግቦች ዙሪያ መገንባታቸውን ያረጋግጡ። ያ ማለት በተቻለ መጠን ከተፈጥሯዊ ቅርጾች ጋር የሚቀራረቡ ምግቦች፣ ፍራፍሬዎች፣ ሙሉ እህሎች፣ ዘንበል ያሉ ፕሮቲኖች እና ጤናማ ቅባቶችን ያ ናቸው። የተዘጋጁ ምግቦች፣ የስኳር ምግቦች እና ሶዳዎቹ ሙሉ ለሙሉ ያቋርጡ። እነዚህ አላስፈላጊ ካሎሪዎች ብቻ ሳይሆን ኢንሱሊንንም ይጨምራሉ እና ከበሉ በኋላም ረሃብ እንዲሰማዎት ያደርጋሉ። የሚወዱትን ምግብ በጭራሽ አይብሉ ማለታችን አይደለም። ነገር ግን ገደቦችን ስለማዘጋጀት፣ መጠነኛ ምግቦችን መረዳትና ሆን ተብሎ እቅድ መብላት ማለት ነው። የመጠጥ ውሃ ሌላው ብዙ ጊዜ የሚታለፍ ነገር ግን ጠቃሚ እርምጃ ነው። ሃይድሬሽን በስብ መጥፋት፣ መፈጨት፣ የጡንቻ ተግባር እና ሌላው ቀርቶ የሆዶ ገጽታ ላይ ትልቅ ሚና ይጫወታል። መጠኑ ትንሽ የሆነ ውሃ ብቻ ሲጠጡ ሰውነቱ ውሃ ይዛል፣ ጡንቻዎቹ ጮማ ይመስላሉ እና የበለጠ የሆድ እብጠት ይሰማውታል። በቀን ከ2.5 እስከ 3 ሊትር አካባቢ መጠጣት ከከፍተኛ ሁኔታ አካላዊ ስልጠና ጋር ከሆነ የተሻለ ስሜት እንዲሰማውት፣ የተሻለ እንዲሰሩና ረሃብን እንዲቀንሱ ያግዞታል እና አዎ አልኮል መቀነስ ትልቅ ለውጥ ያመጣል። አልኮል ከፍተኛ የካሎሪ ይዘት ያለው ብቻ ሳይሆን የጉበት ስብን የመቃየር ችሎታ ይነካል፣ ቴስቶስትሮንን ይቀንሳል፣ ብዙ ጊዜ ወደ ምሽት መብላትን ያመራል። ስለዚህ ሲክስባ ቁም ነገር ላይ ከሆኑ በስብቅነሳ ደረጃ ወቅት አልኮል መጠጣትን ይገድቡ ወይም ሙሉ በሙሉ ያቆሙት። አንድ አመጋገቡ በሂደት ላይ ከሆነ ስለ ስልጠና ወይም ስፖርት ማውራት እንችላለን። ብዙ ሰዎች ሲክስፓክ ብቅ ይላል ብለው በማሰብ በመቶዎች የሚቆጠሩ ሲታፖችን በመስራት ስህተት ይሰራሉ። ነገር ግን የሲክስፓክ ስልጠና ትክክለኛ መሰረት የተለያዩ ስፖርቶችን አደባቆ በመስራት ላይ ነው። ለምሳሌ ስኳት፣ ዴድሊፍት፣ ቤንች ፕረስ እና ፑላፕ በርካታ የጡንቻ ቡድኖችን የሚያሰሩ እንቅስቃሴዎች ናቸው። ለምንድን ነው እነዚህ ለሆድ ቅርጽ አስፈላጊ የሆኑት ካሉ፣ ደግሞ ብዙ ካሎሪዎችን ስለሚያቃጥሉ ብዙ የጡንቻ እድገትን ስለሚያነቃቁና ከሲታፕ የበለጠ ሆዶን ስለሚያንቀሳቅሱ ነው። ከባድ ክብደትን በሚያነሱበት ጊዜ አከርካሪውን ለማረጋጋትና ሰውነቱን ለመጠበቅ የሆድ ጡንቻው የትርፍ ሰዓት ስራ መስራት አለበት። እንደዚህ አይነት እንቅስቃሴ ጥልቅ ጥንካሬን ይገነባል እና የሆድ ቅርጾ በደንብ እንዲታይ ያደርጋል። መላ ሰውነቱ ማሰልጠን ጡንቻ ይገነባል እና ብዙ ጡንቻዎች ባለት መጠን የእረፍት ጊዜው የሜታቦሊክ ፍጥነትን ይጨምራል። ይህ ማለት የአካል ብቃት እንቅስቃሴ በማይደረግበት ጊዜም ተጨማሪ ካሎሪዎችን ታቃጥላለህ ማለት ነው። ስለዚህ የሆድ ቅርጾ እንዲታይ ከፈለጉ ሲታፕ በማድረግ ብቻ ሳይሆን ጠንካራ በመሆን ላይ ያተኩሩ። ሙሉ ሰውነቶን በሳምንት ከሶስት እስከ አራት ጊዜ አንቀሳቅሱ። እናም በጊዜ ሂደት የሚያነሱት ክብደት መጠን፣ የአሰራር ፎርመን በማሻሻል ወይም ደግሞ ድግግሞሾችን በመጨመር ላይ ያተኩሩ። ይህ ማለት ግን ቀጥተኛ የሆድ ቅርጽ ስልጠናን ችላ ማለት አለብህ ማለት አይደለም። አንድ የሰውነት ስብ እየወረደና የሆድ ጡንቻው ከሙሉ ሰውነት እንቅስቃሴ እየጠነከረ ከሄደ የሆድ ቅርጾውን በታለሙ ልምምዶች ለመቅረጽ ጊዜው አሁን ነው። የሆድ ቅርጽ ስልጠናን ሐውልት እንደ መቅረጽ አድርገው ያስቡት። በስብ ስር የተቀበረውን ነገር መቅረጽ አይችሉም፣ ነገር ግን ስቡ ከቀለጠ በኋላ እነዚያ ጡንቻዎቹን ቅርጽና ፍቺ እንዲኖራቸው ያደርጋሉ። አንዳንድ ምርጥ የሆድ ቅርጽ ልምምዶች ሲታፕን አያካትቱ ብረት ላይ ተንጠልጥሎ እግሮን ከፍና ዝቅ ማድረግ የታችኛውን የሆድ ጡንቻ ለመንካት በሚያስደንቅ ሁኔታ ውጤታማ ናቸው። ኬብል ዞ ወደ ውስጥ መጎተት አቅም እንዲጨምሩና የላይኛውን የሆድ ጡንቻ እንዲደግፉ ያስችሎታል። አብሮ ላውት ለአከርካሪው እንደ ውስጥ የክብደት ቀበቶ የሚሰራውን ጥልቅ ትራንስቨርስ አብዶሚኒስን ጨምሮ ሙሉ እንኮር ያሳትፋል። ፕላንክና የፕላንክ አይነቶች ጽናትን አቀማመጥንና መረጋጋትን ያሻሻላሉ እና እንደ ራሻን ትዊስት ያሉ እንቅስቃሴዎች የሆድ ጡንቻዎችን የቪ ቅርጽና ሚዛን እንዲኖሩ ያደርገዋል። እንደ ማንኛውም ሌላ የጡንቻ ቡድን የሆድ ቅርጾን ቀስ በቀስ ያሰልጥኑት። በሳምንት ከ2 እስከ 3 ጊዜ በቂ ነው። በፎርም ላይ ያተኩሩ። ሙሉ ቁጥጥር ያለውና ያተነፋፈስ ቁጥጥር የሚደረግበትን ዘኔ ይጠቀሙ። ረጋ ብሎ ለመስራት ይሞክሩ። አንገቶን ዳሊዮን ወይም የታችኛውን የጀርባ ላይ አከርካሪ ህመም እንዲሰማት አንፈልግም። አሁን ስለ ካርዲዮን እነጋገር። አዎ ካርዲዮ ይሰራል፣ ነገር ግን ሁሉም ነገር ነው ማለት አይደለም። የስብ መጥፋትን የሚደገቡ ሁለት አይነት የካርዲዮ አይነቶች አሉ፤ ሎው ኢንቴንሲቲ ስቴዲ ስቴት ልክ እንደ መራመድ ያሉ እና ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ ወይም በአጭሩ ሂት ተብሎ የሚጠራው ነው። የቀን ተቀን እርምጃ የሚገባውን ክብር አልተሰጠውም። በየቀኑ የ45 ደቂቃ የእግር ጉዞ በተለይ በጾም እና ከምግብ በኋላ የቀን ተቀን ኮለሪ ማቃጠልን ይጨምራል፣ የኢንሱሊን ስሜትን ያሻሻላል እና እብጠትን ይቀንሳል። ለመቆየት ቀላል ነው እና በማገገብ ላይ ደግሞ ጣልቃ ይገባል። በሌላ በኩል ሂት አጭር ኃይለኛና እና ቀልጣፋ ነው። የአካል ብቃት እንቅስቃሴ ካለቀ በኋላ ሜታቦሊዝምን ይጨምራል። በሳምንት ከሁለት እስከ ሶስት የሂት ክፍለ ጊዜዎችን ማድረግ እንደ ስፕሪንት ወይም የፍጥነት ሩጫ ወይም የብስክሌት መንዳት ጊዜን ቆጥቦ የስብግነትን በፍጥነት ይደግፋል። ነገር ግን በጣም ብዙ ካርዲዮ ወደ ኋላ ሊመልስ ይችላል። ከመጠን በላይ መስራት ኮርቲሶልን ከፍ ሊያደርግ፣ ማገግምን ሊያዘገይና የጡንቻ መጥፋትን ሊያስከትል ይችላል። ሁልጊዜ ለጥንካሬ የሚደረጉ ስልጠናዎችን ቅድሚያ ይስጡ፣ ከዚያም እንደ አስፈላጊነቱ ካርዲዮን ይጨምሩ። ወደ ኮርቲሶል ስንመጣ ይህ ብዙ ጊዜ ችላ ወደ ተባለው ነገር የሆድ ቅርጽ ለማግኘት ወሳኝ ነገር ስለሆነ እርምጃ ይወስደናል። እንቅልፍና የጭንቀት ቁጥጥር ፍጹም የሆነ አመጋገብና ጠንካራ የስልጣን ልምምድ ሊኖርዎት ይችላል። ነገር ግን በምሽት አራት ሰዓት ተኝተ ከሆነ፣ ስር የሰደደ ጭንቀት የምታስተናግድ ከሆነ የሆድ ቅርጽ በጭራሽ ልታያት አትችልም። ደካማ እንቅልፍ የረሃብ ሆርሞኖችን ይረብሻል፣ የኢንሱሊን ስሜትን ይቀንሳል እና ተነሳሽነትን ያጠፋል። በአዳር ከ7 እስከ 9 ሰዓት ጥራት ያለው እንቅልፍ ማግኘት ቅንጦት አይደለም፤ ለስብ መጥፋትና ለሆድ ቅርጽ አስፈላጊ ነው። የዕለት ተዕለት ተግባር ይፍጠሩ። ከመተኛቱ ከአንድ ሰዓት በፊት ስክሪንን ወይም ስልክዎን ያስወግዱ እና ወደ መኝታ ለመሄድና በተከታታይ ጊዜ ከእንቅልፍ ለመነሳት ዓላማ ያድርጉ። ጭንቀትን ለመቆጣጠር እንዲሁ አስፈላጊ ነው። ጸሎት፣ ሜዲቴሽን፣ ከተፈጥሮ ጋር ጊዜ ማሳለፍ ለ15 ደቂቃ እንኳን ቢሆን በዝምታ ውስጥ መቆየት ኮርቲሶሉን ለመቆጣጠርና ሰውነቱን በስብ ማቃጠል ሁኔታ ውስጥ ለማቆየት ይረዳል። ንዴትና ጭንቀት ከግቦ ከማድረስ ፋንታ ሊያርቁዎት ይችላል እና በመጨረሻም እውነቱን እንነጋገር። የሆድ ቅርጽ ለማምጣት ፍጹም መሆን አያስፈልግም፣ ነገር ግን ዲሲፕሊን ያለው ሰው መሆን አለብ። ውጤቶች በአንድ ሳምንት ውስጥ አይመጡም። ለአብዛኞች ሰዎች የሚታዩ ሲክስ ፓኮች ከ8 እስከ 16 ሳምንት ያተኮረ ስልጠናና አመጋገብን ይወስዳሉ። አንዳንድ ጊዜም ረዘም ያለ እንደ አጀማመሮ ይወሰናል። እራሰን ከሌሎች ጋር ታወዳድር። የእርስዎ ጄኔቲክስ፣ ሜታቦሊዝምና የአኗኗር ዘይቤ የተለያዩ ናቸው። የራስዎን እድገት ይከታተሉ። ሳምንታዊ ፎቶዎችን፣ መለኪያዎችን ይውሰዱ እና ልብሶች ላይ ያዩትን ለውጥ ልብ ይበሉ። እነዚህን እንደ መመሪያ ብቻ ሳይሆን እንደ ልኬቱ አድርገው ይውሰዱ። እና ከሁሉም በላይ ከአንድ ወር በኋላ ሲክስ ፓክ ስላላዩ ብቻ ያቁም በሂደት ላይ ከጠበቁ ሳይንስን ካመኑ እና በቋሚነት ከቆዩ ውጤቶችን ያመጣል አንዳንድ የመድኃኒትን ክብሎች ሊረዱ ይችላሉ ነገር ግን መቼም መሰረቶ መሆን የለባቸውም እነሱን እንደ ኢንሹራንስ አስቧቸው እንጂ አቋራጮች አይደሉም ከፍተኛ ጥራት ያለው የፕሮቲን ዱቄት ዕለታዊ የፕሮቲን ዓላማውን ለመምታት ይረዳል ክሬቲን ጥንካሬውንና አፈጻጸምን ሊደግፍ ይችላል። መሰረታዊ መልቲቫይታሚን የአመጋገብ ክፍተቶችን መሙላት ይችላል እና ቀደም ብለው ካሰለጠኑ ትንሽ ካፊን ወይም ቡና ጉልበትዎን ይጨምራል። ነገር ግን ስብ አቃጣዮች፣ ዲቶክስ ሻይ እና የሆድ ቅርጽ ማሻሻያ ተብሎ የሚሸጡ መድኃኒቶች ገንዘብ ማባከንና ብዙ ጊዜ ጎጂ ናቸው እንጂ ጥቅም የላቸውም። በመጨረሻም ሲክስ ፓክ ማግኘት የአጠቃላይ ዲሲፕሊን ነጸብራቅ ነው ስለ ጉራ ወይም መልክ ብቻ ሳይሆን ግብ ስለ እና እዛ ግብ ላይ በትግስት ስለ መድረስ ነው። ራስን መግዛት መጠንከርና ትግስትን ይጠይቃል። ነገር ግን እርሶ ሊወስዳቸው ከሚችሉት በጣም ጠቃሚ ጉዞዎች ውስጥ አንዱ ነው። ምክንያቱም ሲክስፓክን በትክክለኛው መንገድ ሲገነቡ ራስ መተማመንን፣ ጥንካሬን እና ለሚቀጥሩት ዓመታት እርስዎን የሚያገለግል የአይኗኗር ዘቤ እየገነባ ነው። ስለዚህ ስለ ሲክስ ፓክ ሲሪየስ ከሆኑ ነገ ወይም በሚቀጥለው ሳምንት ሳይሆን ዛሬ ሆኑ ይጀምሩ። እቅዱን ያዘጋጁ፣ በዓላማ ተጉዞ ራስዎን የተሻለ ሰው ያድርጉ። ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። እስካሁን አብሮን ስለነበሩ ከልብ እናመሰግናለን። የቻናላችን ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን ይጫኑ።